መቀበል የሚችል ይመስልልይምዬ ይቅርታው ቀላል ነገር ነው፣ ግን ይህን ሀላ መስሰሪ በዚህ ልክ ስምሽ እንደዚህ ዝቅ ብሎ ስላላየን ስምሽን ብቻ ክሊር እንድታደረጊ እኛ ምንም አላልከኝም ግን፣ በሰአቱ ማለት ነው። በቃ ይቅርታ መ ፋሲል ተብየው ብሩኬ ብሩኬ ለፋሲል ይቅርታ አስጠይቃለሁ ብሎ ለራሱ ወጥመድ ውስጥ ገባ። ተቃቀለ ከአንተ ጋር ያለያየኝ እንደሞከር አስቡሆንሆንዝለውሳይም የዝም እንዳትሄጂ፣ ስምሽን ማጥራት አለብሽ። ስምሽ ከጠራ በኋላ እውነቱን ካወጣ በኋላ ፋሲል ከዛ እንደፈለገ የፈለገውን እርምጃ መውሰድ ይችላል። ቢያንስ ወይ ፍጽሔን ወይ የሆናቸውን ማማከር ነበረበት። ድንገት መጥቶ የሰው ህይወት እንደማመሰው እኔ አልኩበት ርዕስ ላይ መጡ። የብሩኬ እና የሃይሚን ህይወት ለማስተማር አንድ ሰው ከውስጣቸው አንድ ጓደኛቸው ማወቅ አለባቸው። ይኸው ነገረቻችሁ፣ አዳምጡ። ቻለ ቻለች፣ አልገባኝም። አንዳንድ ሰዎችም እኔን እየተናገራችሁ ነው። እኔ ጥፋት ምን እንደሆነ እኔ አላቅም። ቡዬ ምንም ጥፋት የለብህም። ግን ጥፋቱ ምንድን ነው? ፕራንኩን እያወቅክ የምትከውነው ነገር አሁን ላይ ምንም እያስኬድ አይደለም። ምንም ማለት ነው። ለዛ ነው። ሌላ ምንም አዲስ ነገር የለም። ይሄ ብቻ ነው፣ ይሄ ብቻ ነው። ይሄ አስፎገረው፣ ይሄ ነው። ድሮም ቡሩኬ ፕራንክ ካወቀ አይሰራም። እኔን ትለሽ አትልሽም። ገብቼ ነው በጠብጠው ቤት ጀምርሽን ነው በቃ ቤተሰብ፣ አሁን እውነት ከቡቡዬ ጋ ተለያይታችን ነው የመጣችሁት? ደግሞ ትላንት ነው ቡታጀራ የገባችሁት። ለምንድን ነው የምትዋሹት ግን? ኦ ማይ ጋድ። ሩዋንዳ አላረጎ ነው ቤቱን። በአንድ ልጄ ናፍቆኛል። አንቺ እዛ ከሆንሽ አይመጣም። ስለዚህ አንቺ ቀድመሽ ሆነኝና፣ አንቺ ማር የገዛውን መኪና ለማስመረቅ ብሩክ። ከሁለት ሳምንት ይሆነዋል። እናቴ ናፍቃኛለች፣ እናቴ ጋ ሊሄድ ነው ሲል ማለት ነው ሀይምዬ ሰጣሽ አንቺን ብሎ ይመጣል። ተይ ተይ ሃይሚዬ ግን የሆነ ነገር ጀምረሽ መጨረሻ ላይ አታበላሽ። አሁን መጀመሪያ ላይ ስትገቢ ለምን ጥለሽ ሄድሽ? ቡርኬ ለምን ጥለሽ ሄድሽ ሲልሽ ከነገሮቹ መሸሽ ፈልጌ ነው፣ ራሴን ማሳረፍ ፈልጌ ነው አንሽን ከዛ መጨረሻ ላይ ደግሞ ልጄ እንዲመጣልኝ ሙሺ ጣይ እና ነይ ብላኝ ነው። እሺ እንደው ዝግብግብ ባረክሽን ሃይሚዬ ለማንኛውም ሙሽ ይሁን። ቤተሰቦች እንዴት ናችሁ? ሰላም ናችሁ? አለው። ደህና ነኝ እግዚአብሔር ይመስገን። እንዴት ናችሁ? ቆይታችሁ እንዴት ነው? እኔ ጋር ሁሉ ሰላም ነው። እግዚአብሔር የተመሰገነ ማለት የተመሰገነ ይሁን እየተንጠባጠብኩ ነው ምንድን ምን ነው እንዴ ናችሁ ደህና ናችሁ አለውላችሁ የጨረቃ ፋሚሊ ተመልሰው መጥተዋል ተመልሰው ሲመጡ እንግዲህ ቡታጅራ ትናንት ነው አይ ቲንክ ትናንት ነው ገቡ የሚል ወሬ የሰማሁት ግን ቪዲዮ የተለቀቀው ዛሬ ነው ሶ እንግዲህ ቪዲዮ ላይ እንዳያችሁት ያው በዓልን ሰላም ሆነው በዓልን ሰላም ሆነው ለእኛ ለቤተሰቦች ለማዋል ሙከራ እያደረጉ ነው ብርኬ ዛሬ ምንድን ነው ጥፋቴ ብሎ መጥቷል እንግዲህ እንደ እውነት ከሆነ በመጀመሪያ ላይ ብሩኬ ጥፋት አልነበረበትም ግን ቪዲዮ ሲጫን ይሄ ቪዲዮ ምንም ካላወቀ ሃይሚ እንዴት ነው ምን አድርጋ ነው ምናምን መጨረሻውን ፍጻሜውን አውቀ ነበር ቻናል ላይ ማስጫን ያለብህ ይሄ እንደ ጥፋት ሊሆን ይችላል ከዛ ውጭ ግን ጥፋቱ ላይ ምንም የለበትም ምክንያቱም ጥፋት አለ እንኳን ቢባል ፋሲል ጋና ሃይሚ ጋ ነው ግን እነሱ ጋም ጥፋት የለም የስራው ባህሪ ነው ምንም ጥፋት የለም እንደው እንደ ርዕስ እነሱ እንዳሉት ቢባል ብሩኬ ጋር ምንም ጥፋት የለበትም። ምንድነው ጥፋቱ ብሩኬ ጋር ይሄንን ፕራንክ ማወቁ ነው። ፕራንኩን በያቅኖሮ ማለት ነው ይሄኔ ማለት ነው አዲስ አበባን ቀርቶ ቡታጅራን ሩዋንዳ አድርጎታል ብሩኬ ማለት ነው። እውነቴን ስነግራቸው የምሬ ነው። ብሩክ ይሄን ፕራንክ በያቅኖሩ ማለት ነው በጣም ሩዋንዳ ነው የሚሆነው። ሃይሚ ፈርታ ወይ ነግረዋለች ወይ የነገረው ጓደኛ አለ። እመኑኝ፣ ብቻ እመኑኝ፣ መጨረሻውን ታያላችሁ። እኔ ብሩኬን ባህሪውን እስከ ጥግ ስለማቀው ነው እንደዛምላችሁ። ይሄን ነገር ያውቃል ግን ለማን ብሎ እንደሆነ በይሉንታ እያስጨረሰው ነው። እና ብዙ ጊዜ ሰዎች አንተን እንዲህ የሚሉ አንደኛ ፕራንጉን ስላወቅ እንዴት እየከወንከው አይደለም ግን፣ እኔ አንድ ነገር ማስጠነቀቅ ነገር ቡቡዬ ዛሬ ማለት ነው የሆነ ነገር ስትጀምሩ በመጀመሪያ በደንብ ዲስከስ አድርጋችሁበት መጨረሻውን ፍጻሜውን ለምን ቤተሰቦች እንዳያስጨንቃችሁ፣ ቤተሰቦች እንዳይነቁባችሁ ከፈለጋችሁ በመጀመሪያ ዲስከስ ማድረግ ቪዲዮ አንድ አስርም ሆነ አምስት ቪዲዮ መቅረጽ በተከታታይ ማለት ነው። ቅያሪ ልብስ ይዛችሁ መሄድ ነው። ሌላ ምንም ሌላው ቤተሰቦች ደግሞ ምነግራችሁ ነገር ስራ እያበላችሁ አይደለም ቤተሰብ። በነገራችን ላይ ስራ ነው፣ ስራ ነው ብላችኋል። ማንም ሰው የተቀበለው ነገር የለም። ይሄ ያሁኑ ያሁኑ እንትን ምንም በቃ በሐይሚ ላይ ስለማይሄድ ሐይሚን ስለማታደርገው ማለት ነው። ማንም ቤተሰብ የተቀበለ የለም ማንም ሰው እኔም አልተቀበልኩም። ሶ አሁን የሆነ አይዲያ ይዛችሁ ስትመጡ በቃ ትክክለኛ ግልጽ የሆነ አሳማኝ የሆነ ተመልካች ተመልካች የማይነቃበት በቃ የሆነ አሳማኝ የሆነ ነገር መሆን አለበት። አሁን እኮ ሲያወሩ ሲጀምሩ ሌላ ሲያልቅ ሌላ ሌላ ሌላ ነገር በመካከላችን ሰው ተገዝቶ ሰው ተቀጥሮ ምናምን እሱን አናቅም። እንግዲህ ፈጣሪ ነው የሚያውቀው። እሱን እናንተ እንግዲህ አደ እሱን አላውቅም በሱ በኩል። ከዛ ውጭ ግን ማለት ነው የሆነ ችግር ሲፈጠር ቤተሰቦች፣ ሀይሚ ፀጉሯን ሹርባ ከተሰራች በቃ የሆነ ችግር አለ ሁሉ የፀጉሯ እንደዛ አርጋ ከመጣች ማለት ነው ቪዲዮ በአንድ ቀን ሶስት አራት እንደሚቀረጽ እወቁ። ሌላው ልብሳቸው ሳይቀየር አሁን ይሄ የትናንትና ቪዲዮ ከትናንት ወዲያ ነጭ ጃኬት ለብሳ ነበር የመጣቸው። ጃኬቷን ብቻ ቀይራ፣ ሌላው እንደዚሁ እንደወረደ ነው። ቡርኬም በዛው ቪዲዮ በዛው ላይ ነው የሰራው ፋሲል ጋር ማለት ነው። ስለዚህ በቀን ሶስት አራት ቪዲዮ መሰራት ይችላል። ሶ አሁን ይሄ ነገር ዋነኛው ነገር ያስነቃባቸው የጨረቃ ፋሚሊዎች አንደኛ፣ ይሄ ነገር ሀይሚ ላይ በፍጹም የማይሆን ነገር ስለሆነ በቃ ሰው ስላላመነበት፣ ሁለተኛ ነገር ብሩክ ስላወቀ። ብሩክ ባያቅ ኖሮ ይሄ ነገር በእውነተኛ ታሪክ ይከውነዋል። እሱ ማለት እውነት ቢሆን ይህን ነገር ምንም ባያቅ ብሩኬ ይሰራዋል። ስለሚሰራው በጣም ባይናር ይወጣል፣ ሁሉም ይረበሻል። አሁን ላይ ግን የተጀመረው ነገር በሃይሚ የማይሆን ነገር ቀለበት ተቀብላ እንዲህ እንዲሸኝቶ ምናምን ጭራሽ ሀይሚ የማታደርገው ያሉ አለችበት ነገር ስለሆነ ማንም ቤተሰብ አልተቀበልም። ማንም ሁሉም በሃይሚ መቶ ፐርሰንት ነኝ፣ ግን በጣም ስሟ ስለጠፋ ስሟ ብቻ እንዲጸዳልን መልስ እንድትሰጥ እንፈልጋለን ነው እያሉ ያሉት ቤተሰብ ማለት ነው። እኔ ብዙ ቦታ አይቻለሁ፣ በጣም ብዙ ቦታ እነዚህ ደግሞ ዝም ብለው የሚሰድዋት እንትን የሚሉዋት ሰዎች እነሱ ያው ዝም ብለው ለምን በቃ አላደለ። አሁን እንዴት ነው ብሩኬንም ሆነ ሀይሚን ቢሆን የሆነ ቦታ ሰጥተዋቸው የሆነ የማይከታተሏቸው ዝም ብሎ ባዩት ሰዓት በቃ የሆነ አለ አይደለ። አሁን ለምሳሌ እሷ ቀለበት አድርገች በብሩክ ላይ ተጫወተች፣ እንደዛ ነገር የሚያስብ ነው ዲቴል። ግን እነሱን የሚያውቃቸው ኦዲየንስ፣ ያለ ቤተሰብ፣ ትክክለኛ ቤተሰብ ሆኖ የሚያውቃቸው፣ ሀይሚ የሄደችበት መንገድ በፍጹም አይሆንም። ፋሲልም ይዞ የመጣው ነገር ለነ ብሩኬ እና ለሀይሚ ምንም አይነት አያስተምርም ምንም ውድቅ ነው እና ደግሞ የብሩኬ ፕራንኩን ማወቅ በጣም አበላሽቶታል። ፍራንኩ ለዛ ነው በቃ ሌላ ምንም አዲስ ነገር የለውም። እና ቦታጅራ ደግሞ ጥላ ጥላኝ ሄደች አለ ብሩኬ ዛሬ። የማይመስል ነገር የማይመስል ነገር እ በፍጹም እንዲ ቡቡ የምን አስበህ ነው እንዲ፣ ጭራሽ አይሆንም፣ በፍጹም ለምን። እንኳን ዛሬ መኪና ኖሮት ማለት ነው ድሮ እንኳን ታክሲ በነበረበት ጊዜ የዛን ሰዓት አስቀይሟት ብቻ ተጣልተው ቦታጅራ ሄዳለች። የማይካደው ከዛ በኋላ እኮ ሀይሚ ብቻዋን አትሄድም እውነት ለመናገር የሆነ ጊዜም ቡታጅራ ሲሄድ ፍጼን ይዛ ሄደችው። አሁን ደግሞ ምንም አልተጣሉ። እንግዲህ እንደምታዩት ኩርፊሯ ከፋሲል ጋር ነበር ከቡርኬ ጋር አልነበረም። ያው ቡርኬ አጠገቧ ስላለ ሰው የሚወደው ሰው ላይ የሆነ ነገሩን ያንጸባረቃል ስለምትወደው ብቻ እሱ ላይ የሆነ ነገር አንጸባረቀች እንጂ ከቡርኬ ጋር ምንም አይነት ቂም የላትም። ዛሬም አይታችኋል ተናግራለች። ሶ ወደ ቡታጅራ የሚያስመጣ ነገር ምንም ነገር የለም። በቃ ቡቡዬ ምንም እያሳመንን አይደለም። ይሄ ርዕስ ይዘጋ ይዘጋ፣ የምሬ ነው። ሌላ ርዕስ ጀምሩ። እውነቴ ነው፣ ጀምሩ። ስራ ስራ ነው፣ ስራችሁን እናከብርላችኋለን። ግን አንዳንዴ ርዕሳችሁን ስትጀምሩ በቃ መጨረሻውን አሳምሮት መጨረሻው፣ አሁን እነሱ ሲጀምሩ አሪፍ ይጀምሩና መጨረሻ ላይ ሲደርሱ በቃ ሁለት አይነት ወሬ ይሆናል፣ ይበላሽባችኋል። ይሄ ነው በቃ ችግሩ፣ ሌላ ምንም ችግር የለውም። ሌላው ሲቀጥል ከስድስት ስድስት ወር ሆነን እንግዲህ እኔን ሀይሚ ሳንግባባ እየተጣላን እየተፏገት ምናምን ብሏል ብሩኬ ማለት ነው። ያ ማለት እንግዲህ ሀይምዬ ጠፍታ ከተመለሰች በኋላ ማለት ነው ቤተሰብ። እስከዛ ድረስ ግን ያው ሁሉም ጀማው ይቃለዳል ምናምን ይሳሳቃል፣ ያው ቪዲዮ ይሰራሉ። ከዛ በኋላም የተወሰነ ጊዜ እኮ ደህና ነበሩ። ነገሮች ሁሉ የተበላሹት ግን መቼ እንደሆነ ልንገራችሁ፣ ፍጼን ይዛ መታ ሀይሚ ሶስት ቀን ፕራንክ ካደረገች በኋላ ብሩኬ የዛን ሰአት በቃ እውነቱን ማመን ስላቃተው በጣም በቃ ዲፕሬሽን ውስጥ ነበረ። ብዙ ነገሮችን ሊወስን ብሎ የተወዛገበበት ጊዜ ነበረ። በኋላ ላይ ግን ፍራንክ መሆኑን ሲያቅ እሱም ደግሞ ሶሲን ይዞ መጣ። ሶሲን ይዞ መጥቶ በእርግጥ ነግሮናል ግን ነግሮናል ግን ከዛ በኋላ ተለማመዱ ሀይሚና ብሩኬ። ከዛ በፊት እኮ ሀይሚ በጣም ነው የምታከብረው ብሩኬን፣ እንዲቀና ብላ በሙሉ አይኗ አታየውም። ቪዲዮን ሄዳችሁ ማየት ትችላላችሁ። የዛን ሰአት ግን ቡሩኬም ለመዳት ሃይሚም ቡሩኬን ለመደችው። ከዛ በኋላ በቃ ሃይሚ ቡሩኬ ሃይሚን ሲነካት ማና አንተ ምነካኝ ብላ ነብር ሆና ሁለት ቀን ሶስት ቀን ትሄድበታለች ቡሩኬ ላይ። ቡሩኬ ደግሞ እሷ እንዲ ስታደርገኝ እልህ ይዘኛል አለ አንዴ። ወይም ደግሞ አንድ አንድ አንድ ፕራንክ ሲያደርግ የሆነ በቃ እንዴት ነው ምርር የሚያረጋት ነገር ያረጋታል። አሁን ባለፈው ባለፈው ልጅ ወልጅ አለውና ምናምን ስትለው፣ በነገራችን ላይ እሺ ነው ያለችው። ምን ያክል እንደምትወደው የዛን ሰዓት እራሱ ብዙ የፈተናት ቪዲዮ ነው ያን። አሁን እነዛ እነዛ ሁሉ አጠራቅማ በዚህ ፕራንክ ልትበቀለው መጣች። ልትበቀለው ስትመጣ ግን አጅሬ ፕራንኩን አወቀ። ያሳወቀው ግለሰብ ማን እንደሆነ እንግዲህ አይታወቅም። አቶ ፍጹም ደግሞ ያው ዩቱብ ቻናል ከፍታለሁ ብሎ አላሰበም። ግን አሁን ላይ ሲያስበው ዩቱብ ቻናል ብከፍትስ እንዴት ነው ጨረቃ ፋሚሊ ሲያቀባበሉ ብሎ ያው ከፍቶ መጣ። እንግዲህ ምን እንደሚሰራበት አብረን የምናየው ነው። ሀይሚም ደግሞ ያው እንግዲህ እየዛተች ነው እንደምታዩት። እንግዲህ ምን ማለት እንዴት ምን አይነት በደል እንዳደረሰባት እንግዲህ አናቅም፣ አልፋታውም ብላለች። ብሩኬ ደግሞ የእሱን ይቅርታ መጠየቅ አለብሽ ይላል። ይቅርታ መጠየቅ አለብሽ የሚለው የሚለው ያው ፋሲል ከኔ በፊት ካፈቀረሽስ የሚለውን ነገር አስቦ ነው። ግን ደግሞ ሀይሚ ምንም አይነት ነገር የለኝም ከእሱ ጋር ብላለች። ምናልባት ምናም ይታወቃል ዛሬ ኮ ጊዜው አይታመንም። ያፈዚ ያደንግስ አድርጎ ቀለበት አድርጎ ዝም ብሎ ቪዲዮ ቀርጧት ሊሆን ይችላል እንጂ ሽ ብላው ራሱ ይህን ቀለበት ተቀብላ እንትን የምትለው አይመስለኝም። አሁን ችግር ያመጣው ቀለበቱ ነው። ቀለበቱን ባያሳዩ ኖሮ ዝም ብለው ቀለበቱን ባያሳዩ በቃ ይሄ እንደዚ እንደዚህ ሊያስተምር ፈልገው ነው፣ ምንም ነገር የለም ብላ እሷም ብትናገር ፋሲልም ቢናገሩ በቃ ስሟ ይጸዳል። ስሟ ሀይሚ ማለት ነው። ሀይሚ ስም ይጸዳል። እና ቡሩኬን ደግሞ እንዲህ አርግ አላረክም እንዲህ አልሆንክም ትሉኛ ያላችሁ እኔ ምን ላርግ ላልከው ነገር ያው ቻናል ላይ መጀመሪያ አንተ ቻናል ላይ ነው ይሄ ነገር የመጣው። ከመጫኑ በፊት ምን ይዞ ይመጣል ብለ መጠየቅ የነበረብን። ወይ ካሜራ ማንክን ነው ወይ ደግሞ የዚህም ባለቤት ነው። ማን ነው ምንድን ነው ማለት የነበረብን ማለት ነው። እና ከፋሲል ጋር የተገናኛችሁበት መንገድ አሳማኝ ነገር አይደለም። አብራችሁ የምታወሩት አብራችሁ የምትሰሩት ምንም አሳማኝ አይደለም። ለምን ፍራንኩን ስለምታውቅ አልሆነም። በቃ አልተሳካም፣ በፍጹም አልተሳካም። ያም በሉት ያ ማለት ነው። ቤተሰብ የፈለጋችሁትን በሉኝ። ስለ ጨረቃ ፋሚሊ እውነት እውነቷን እያወራሁ እስከ መጨረሻ እቀጥላለሁ። እኔ መዋሸት አልፈልግም። በቃ ያየሁት የተሰማኝን ስሜት በኮንፊደንስ አወራለሁ። ይሄንን ፕራንክ ብሩኬ ካላወቀ መጨረሻ ላይ እመኑኝ፣ ከተናገሩ ይፋ ካደረጉ ለምን እንደሰሩት ለምን እንደሆነ ይህን ነገር ይፋ ካደረጉ ብሩኬ እንደማያውቅና እንደሚያውቅ የዛን ጊዜ እናቀለ። እንደውም ዛሬ ላይ ትንሽ ማላ ጀመረ። ሲጀመር ብሩኬ ትክክለኛ ከሆነ ማለት ነው የአርባ አራቱን ታቦት ሲጠራ ነው ቪዲዮ የሚያልቀው። እውነቴ ንገራችሁ፣ ብሩኬ ዩት ቪዲዮን መስጠ መጨረሻ ሳያውቅ ምን እንደሆነ ግን ብሩኬ በዚህ ጋር ማስጠነቀቅ ነገር ምን እንድነው፣ ሁሉ ጊዜ የሆነ ነገር ሲፈጠር እንደዚህ ፊትህን ቡጥጥ ጭንቅላትህን እንደዚህ፣ ልክ እንዴት ነው አያተህ ሞቶ የሚረዳ ሰው አለ አይደለ? እንደዚ ጭንቅላትህን አትያዝ ቡቡ፣ እውነቴን ነው ምላ። በቃ ኮስተር ብለህ እጅህን ኪስ ውስጥ ጨምረህ ጀነን እያልክ ሂድ። በቃ እውነቴን ነው። በቃ ኮስተር በል፣ አለቀ እንጂ ፊትህን ቡጥጥ ጭንቅላትህን ያዝ፣ ወገበህን ያዝ እንዳታረግ። እውነት ይህን እንዳታደርግ፣ በጣም ነው የሚያናደደኝ፣ እንደዚህ ሲያደረግ ማለት ነው። የምሬ ነው። በተለይ ጭንቅላቱን ይዞ እንዲህ ሲል፣ ሃይሜ ከፊት ከፊት ስትሄድ፣ እሱ ከኋላ ጭንቅላቱን የሚይዘው ነገር ያናድደኛል። በቃ የምሬ ነው። በቃ ስተር ብለህ ማለት ነው፣ የውስጥህን በውስጥ ይዘህ እጅህን ጫምረህ ጀነን እያልክ ሂድ በቃ። እኔ እንደዛ ብዬ ነው የምመክረህ። እኔ እህትህ ከሰማኝ ስማኝ፣ ካልሰማኝ መብትህ ነው፣ እንደፈለግ ግን፣ ማለት ነው በቃ እንደዚህ ጀነን በቃ። የምን ጭንቅላት ይዞ መርዶ እንደተረዳ ሰው ምናምን በጭራሽ መሆን የለበትም። አለም አልቀስ ግን እኔ ብሩኬን የምወድለት ነገር ማለት ነው የፈለገ ነገር ይፈጠር ፊቱ ይኮሳተራል ምናምን ይቀያየራል ግን እንባ ጠባትለ እንባ ጠባትለ ዩቱብ ቻናል ላይ እያያችሁ ነው እንግዲህ አብርሃምም ሲያለቅስ አይቼዋለሁ እንባው እንደውም አብርሃም ቶሎ ብሎ ነው እምባው የሚመጣው አብርሃም ኤፍሬምም ሲያለቅስ አይቼዋለሁ ግን ኤፍሬምም በትንሹ ነው አንድ ቀን ያየሁት እሱ ራሱ አያለቅስም ኤፍሬም የሃይሚ ወንድም ሌላ ማን ነው ኤፍሬም ኤፍሬም ደግሞ ይሄ ኤፍሬም የህያብ፣ ውይ እሱ ያለቅሳል፣ በጣም ነው የሚያለቅሰው። እና ብሩኬን እኔ የምወድለት ነገር አያለቅስም፣ በቃ የሆነ በቃ ይመልሰዋል እምባውን። እና በዚህ ነገር አደንቅሃለሁ። ከዛ ውጭ ግን ማለት ነው ይችን የጭንቅላትን ነገር አደራ። ቤተሰቦችን ኮመንት ላይ ንገሩት፣ ልክ አይደሉ? በቃ ወንድ ልጅ ኮስተር ማለት ነው ያለበት። እኔ እንደዛ ነው እኔ እኔ የመማኘው ማለት ነው፣ እኔ የማስበው እንደዛ ነው፣ ቢሆን ደስ የሚለኝ እንደዛ ነው። ይህን ይመስላል ቤተሰቦች ለዛሬ ይዤላችሁ መጣሁት ቪዲዮ እንግዲህ ነገ ሙሽዬ ጋር አብረው ይመጣሉ ሙሽዬስ ይሄን ቪዲዮ አይታ ይሆን እንዴት እንደምትላቸው ምን ሰማው ይሆናል ሀይሚዬስ እውነት ተጠርታ ይሆን ብሩኬስ እንዴት ነው የቅናት መንፈስ እንዴት ሃይሚን ጠርተሽ እንዴት እኔን ተውሽኝ ለምን እናቴ ቀየርሽኝ ብሎ ይናገራታል ቤቱን ሩዋንዳ ነው የማደርገው ቤት እንገናኝ ብሎ ሄዷል ማለት ነው። ዛሬ ሰው ሯንዳ ያረገዋል አያረገውም። ሀይሚስ እንዴት ነው ከብሩኬ ጋር አልሄደችም? ብቻዋን ሄደችው? እውነት ሙሽዬ ኔ ብላት ብቻዋን ሄደችው የሚለውን ነገር አብረን የምናየው ይሆናል። እኔ ግን እንኳን ዛሬ ቡቡ መኪና ኖሮት ሀይምዬ ከመኪና ከታክሲ ጋር ምን አጋፋት እንዴ? ምን አጋፋት? የራሷ መኪና እያለ ፈሰስ ብላ ጋቢና የምትቀመጥበት መኪና እያለ እንዴት ብላ ነው ብቻዋን የምትሄደው? እስኪ አመናችሁ ቤተሰብ? አመናችሁ ይሄን ካመናችሁ እውነት ተሸውዳችኋል። የምሬ ነው። በፍጹም የማይሆን ነገር የማይሆነውን እንዲህ የማይዋጠውን ቡቡዬን፣ አንተ ስትዋሽ ምንም አይዋጥልኝም። ጉሮሬ ላይ ቀውለል እያለ ለዋጠ ብለው ራሱ አይዋጥ ምንም ስትዋሽ ማለት ነው። እዚህ ቪዲዮ ላይ ብሩኬ ብቻ ስላወቀ ምንም እየተዋጠልኝ አይደለም ምንም ማለት ነው። እና ውድ ቤተሰቦች አመሰግናችኋለሁ፣ ወዳችኋለሁ። ከጨረቃ ፋሚሊ ጋር ምንም ሆነ ምን የተመቻችሁን ሀሳብ አስተያየት እየሰጣችሁ አብረን እንቀጥላለን ማለት ነው። ብቻ የሀይሜ የስም ጽድት እንዲልልን እንፈልጋለን። ሌላው እኔ የውጭ እድል መቶልኝ ነበር ምናምን እያለ ነበር ቡቡዬ። እኔ አላምንበትም ይሄ የውጭ እድል ምናምን የሚባለው ነገር። ለማለያየት ነበረ ወይ? እንግዲህ ብሩኬን የሚወድ ሰው ከሀይሜ ነጥሎ ወስዶ እዛ ውጭ ሀገር ሊያኖረው ያሰበሰው ሊሆን ይችላል ብዬ ነው የተረዳሁት። ውድ ቤተሰቦች ብዙም ግልጽ አልሆነልኝም እዚህ ጋር ግን ማለት አንዳንዴ የሚያወሩት ወሬ ምንም አይመጣጠንም። በቃ ከሚሰሩት ቪዲዮ ጋር እና ለመግለጽ ራሱ ትቸገራላችሁ። ሶ እንግዲህ ቡቡዬ አልተረዳሁትም ይህን ነገር፣ እስኪ ከገባችሁ እናንተ ኮመንት ስር ጻፉልኝ። የእኔ ውድ ቤተሰቦች፣ የጨረቃ ፋሚሊዎች፣ በጣም አድርጌ የማከብራችሁ የምወዳችሁ ቤተሰቦች፣ ሰላማችሁ ብዝት ይበለልኝ። ባይ ባይ።